ጴንጤዎቹ ጌታ የማስደኝ የሆኒ ምናምን አሉ። አያውቁኝ ማ እንደሆንኩ አያውቁ። ያበላ ልመለስ እንዴ? ኦርቶዶክስ አትሰጥም ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብ ስለ ኢየሱስ ብቻ ስታወራ ደሞ የሚፈላው የእኛ ቤት ሆኖ ተ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ችግሩ ገዳም ገብተ ቆሎ ሁላ ነው የምትበላው። ገንዘብ የለም እዚህ ነፍሴ። በአንድ ወር ውስጥ ይሸቅልላል፣ አምስት መቶ ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች፣ ወስዳ ገዳም ላይ ምናምን ነገር። ኧረ ተው! ኧረ ተው! ኦርቶዶክሶች ተው አሸቅሉን ሲቆ የተባሉ በክርስትና ሕይወት ያሉ ወንድም እናቶች አሉኝ፣ እና እኔ ክብሩን እሱ ይውሰድ፣ የኔ አደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። አልሐምዱሊላህ ከካፊር ያወጣ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላክብርልም። ሽርሙጥና ነው እስልምና ቀልድ አይደለም። እስልምና እስልምና ሴቶቻቸው አብዛኛው እስልምና ሴት ያስቀኑኋል። እንዲህ አይተህ ታከብራቸዋለህ። አለባበሳቸው ራሳቸውን ሸፍነው ሲኮሩበት ሂጃባቸው ማንም ብለዋቸው አይደል፣ እስልምናቸው ስለሚል የእነሱ መደበቂያ ሂጃባቸው ነው። ሴቶቹ መደበቂያቸው ሂጃብ ነው። አብዛኛው ቲክታክ ላይ ሲሸረሙጡ የምታገኛቸው እነሱ ናቸው። መደበቂያቸው ግን ሂጃብ ነው። በሂጃብ ጨዋ ይመስላሉ። ሰው ባል ወደው የሰው ባል ሲቀማሙ ምታዩ በሙሉ እስላም እከክ ደግሞ እናንተም ብሎ ሰው ወራዶች። ማንም ቢሆን እኔ ከዲሜ ወይም ከእስልምናዬ የሚለየኝ የለም። ማመዳው አሸርሙታ አሸርሙታል ዳስፎች እንደው ሙሉ በሂጃብ መከናነብ። ሂጃብ ተከናንበሽ ከአምስት ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከአምስት ከሰባት ሴት ጋር አብረሽ ያንደባልልሻል። አንዱ አንዷ ትጠባለች፣ አንዷ የሆነ ነገር ታደርጓለች፣ አንዷ ምን ታደርጋለች? ሰባት ሆነች ነው የምትተኛው አይደል? ሴተኛ አዳሪ አይደለ? እንደ ሙሉ እስላም ያለው ምንድን ነው የምናወራው? የትኛው ጨዋነት ነው የምናወራው? ለምን ሀገር ኦሮሞ መራት? ኦሮሞማ ለምን መራት? ግጥም አድርጎ ይመራል ኦሮሞማ። ኢትዮጵያ የተማሩ ናቸው ዶክተሮች ናቸው ፕሮፌሰሮች ናቸው ኢንጂነሮች ናቸው የኦሮሞ ልጆች። ለምንድን ነው የማይመሩት ለሀገር መምራት ክራይቴሪያ ካልከኝ የኦሮሞ ልጆች ክራይቴሪያውን ይዘው ያልመጡ ማን ናቸው? በሙሉ የተማሩ ናቸው፣ በሙሉ ነው የማወራት። እንዴት ነው መምራት አይችሉት? መልስ የለ። እኔ እናንተን የማየው እግዚአብሔር መዘክረ የኦሮሞ ፖለቲካ የማየው እንደ አሜሪካን ሀገር ጥቁር ነው ደነዝ ነው ጋላ ነው የምልህ፣ ስም ጋላ አንበጣ አለቃሚና ጋላዎችን ጋላ ማለት ስድብ ከመሰለ በአናት ተዘግዘቅ። አማራ በዘራም ነው አያውቅም። እመቤቴ የመሰክረ ምነው የአማራ ልጅ ዘርን በጣም የሚጠየፍ ነው። ድንቁርና እኮ እዚህ ጋር ነው የሚያሳየው። የሌላው ፕሮፌሰር ዶክተርን እያንቋሸሽክ በፋኖ ልመራ ይሄ እጨብጣታለው ትግራይም በሚለው ገበሬ ፋኖ መሀይም ፋኖ ልመራ የምትል ሆነ ከልብ ይቅርታ የለውበትም እመቤቴን የለውበትም ፖለቲካ በል ቃል ለምድር ለሰማይ አልፋት አየር መንገድን ሙሉ በሙሉ አዋርደዋለሁ ዓለም ላይ ዓለም ላይ አዋርደዋል። ቃል ለምድር ለሰማይ እነዚህ ልጆች በአስቸባሪነት ይጠይቁና በቃ ዮኒ ማኛ አይችልም በል። ከዛ በኋላ አቅም እንዳለኝና እንደሌለኝ ውብርሲ ማን አቅም እንዳለው የኢትዮጵያ መንግስት አቅም እንዳለውና እኛ ሶሻል ሚዲያ ላይ ያለ ነው እንዳለን መብትም የተባልነው ነገር የተወራው ሶስት ነገር ነው። ሪከርዳለኝ ወጥተዋለሁ፣ ወጥተዋለሁ ግደሉኝ ግደሉ ማስፈራረስ፣ ግደለኝ፣ ወንድ ልጅ ነኝ። መንገድ ላይ የተሰራው ስህተት ነበር፣ መውረድ ነበረባቸው፣ አከተለ፣ ምንም ችግር አይፈጠርም ነበር እንዴ። ያልያዙን ነገር የለም። ጆን ዳሌ ነው ረሳው ያላሉኝ፣ ቲክታክ ረስቶታል። አይደለም እኔ ከዛ ጠነጠጥኳል። በዚህ በኩል የሚወቅጠኝ አለ፣ በዚህ በኩል ደግሞ የሚደግፈኝ አለ። ጴንጤዎቹ ጌታ የመስጠን የሆኑ ምናምን አለ። አያውቁኝም፣ ማን እንደሆንኩ አያውቁም። ከዛ በጣም ተደርጎ ተወራልኝ ምናምን ምናምን ነገር ትንሽ ጠበቅኩና ደግሞ ሸርተት ብዬ ፍምስና ሆኗ ከጥግ እስከ ጥግ መድረስ አለብን። ላጣልኩና ማሻላ ገባ ሙሉ ማሻላ በማሻላ ነበር የማሻላ ብታም እና በሙሉ ቪዲዮ ቀርጽ ትቦ የመጨረሻ ፒፕኑ በሙሉ ከጫፍ እስከ ጫፍ ወዲያው ፌመስ ነው። ምክንያቱም ቅንጭላ እዚህ ጋር አንደኛ ኮክ ማንም አይበደል። ሶ ሳይድ አበሻ ሴንሲቲቭ ነው በሃይማኖቱ። አቃለው እሱን ቆም ማረግበት ይንጨረጨራል፣ ይንጨረጨራል። ከዛ እንጥሉ ይወርዳል። ጭንቅላት አይደለም ቅንጭላት። እኛ ጋር ብዙዎቹ እስኪ ዮኒ ማኛ ነው ወይ የሚዘገንን ስለሚሳደብ የሚናገረው ወይስ ሌላው ኢትዮጵያዊ? ግባና ማየት ግን ኳሊቲን መስጠት ስለማይፈልጉ እነሱ ሬንጅ ውስጥ ይቀጥላል። ከማናችሁም በላይ ሶሻል ሚዲያ ተጠቃሚው ዮኒ ማኛ ጨዋታ ጋራንቲ ከማናችሁም ከቄስ ፓስተር፣ ሼክ ከምትለው በላይ የሆነ ማኛ ተግባራቸው አምላክ ተግባርን እንጂ አፍና አይደል። በጣም የሚያወዳድሩት ይሄ እከክ እንዳልክ የሚባል ምን አለ? ጥምቀት ላይ አርሞሪክ ይዘው፣ አርሞሪክ የያዙት እኮ ህጻናቶች ናቸው፣ ጎረምሶች ናቸው። እናት አባቶች ሲጨፍሩ አይተሃል? እንደ አንተ ወራዳ እከክ ኦርቶዶክስን ለማሰደብ የምትጥረው ነገር ይገርመኛል። እኔ ቃል በቃል ነው የምናገረው። ኢየሱስ ይቅደም ነው የምለው። ተዋህዶ ቤት መቅደም ያለበት መሆን ያለበት ሁሉ ነገር የእሱ ነው ነው የምለው። አንተ ገብተህ አርሞሪካ የሚጫወቱ ፍንዳታዎችን ሲጨፍሩ አሉ ትላለህ። ድፍን ድፍን ድፍን እሬቻ ላይ ሲጨፍር የነበረ ዱቄትን ከኦርቶዶክስ ተዋህዶ ጥምቀት ላይ የሆነች በግሩፕ የሚጨፍሩ ህጻናቶች ጋር አምጥተህ ኮምፔርት ታደርገዋለህ ልቃሚ ልቃሚ ናል ሰው በዮፉስም፣ በይሁዳም፣ በጀዋርም፣ በልደቱ፣ በኢዜማም ብልጽግናም ሰው እንዴት አሳብ ይዘ ለ እንዴት ሁሉ ነገር ላይ እንዴት ሰው ያውቅ። አንዳንዴ ሰው ሌባ ስትይ አቤት ብሎ ፖሊስ ስትይ እንዴት አቤት ይል ሰው። አንድ ሰው ሌባም አቤት ፖሊስም አቤት ዞ እንደሀገር የተቸገር ነው። እንደዚህ አይነት ሰዎች ናቸው። ትላንት ኦሮሞ ሲባል ኦሮማ ምናም ብሎ የሆነ ነገር ሲቋርጥበት፣ አሁን ትላንትና ከትላንት ወዲያ ሬቻ ትሄዳለህ። ኢየሱስ ምናም ብሎ ምን ያው ሬቻ ሄድኩት። በጣም ፌስቲቫሉን ወድኋለሁ። የጎዳና ፌስቲቫል ነው፣ ይበላል፣ ይጠጣል፣ የተለያዩ ዲዛይን ልብሶች አሉ፣ ቆነጃጅታ ያለው። ወንድ ልጅ ነኝ፣ ቆንጆ ለማየት ወጣሁ። እሺ እንደውም ሌላውን ተው፣ ቆንጆ ማየት ስለምፈልግ ወጣሁ። ወንድ ለኛ እና ደግሞ ቆንጆ አለ፣ አይገርምም? እና ከዛ ኢየሱስን እያመልክ ለማሸናቀቅ እንደ ክንደሲ እንኳን ደጋርኩ ሪቻይል ቁጥ ፈልጌ ነው ፈቅጄ ነው ወድጄ ነው። እና ያየሁት ነገር ደስ የሚል ነገር ነው። እኔ ያው ሌባም ስትባሉ አቤት ምትሉ፣ ፖሊስም ስትባሉ አቤት ምትሉ፣ ኦሮሞ ስትባሉ አቤት ምትሉ፣ አማራ ስትባሉ አቤት ምትሉ፣ ቲክቶክ አቤት፣ ዩቲዩብ አቤት ምትሉ በአንድ ጫማ መርገጥ ያቃታችሁ የሆነ አቋም ይዛችሁ መቀጠል ያቃታችሁ ዚባዚንኪ ሰዎች ጻሊው ለዚህ ያላችሁ ቅዱስ አለ ወንድማችን ላይ ሆነ ያስቆልነ በከምበረ በከካችሁ ጻፍ በዚህ ያቀጽበት ጻሊው ወይ ተባሉ ህይወት ያሉ ወንድምናቶች አሉኝና እኔ ክብሩን እሱ ይወሰድ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል። ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪል ነው ምለ በዛ አስቢው አላቅ ዲያብሎስ እየተጠቀመ ነበር። አደሰም ታም ደሞ ጌታ እየፈለገ ነበር። አሰስ ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ ኖ ኖ ኖ፣ አንተ ከዚህ በኋላ ዲያብሎስን አታገለግልም። ወጥ ወጥ ተናና ነና ማንቁርቴን ይዞ ወደ እሷ መጣ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን ቀበላለን። ማ ኦርቶዶክስ አላሸክላለችን መ ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታደርግ እና ከዛ ቆሎ ትበላል። ገዳም ገብተን ቆሎ መጽሐፍ ቅዱስ ስታነባለ ቆሎ ትበላለ፣ መጽሐፍ ቅዱስ ስታነባለ ቆሎ ትበላለ። እዚህ ነፍሴ ባንድ ወር ውስጥ ይሸቅልላል፣ አምስት መቶ ሺህ ይዘጋል። ይህ ሰውዬ እኮ ምንም ስህተት የተናገረበት ነገር የለም። የእኛ ኦርቶዶክስ ተዋህዶ ቤተ ክርስቲያን እኮ ለስጋዊ ምቾት አትመችም፣ ስጋን የምታደልብ አይደለችም። ምክንያቱም ይሄ ስጋችን ፈራሽና በስባሽ እንደሆነ ታውቃለች በሚገባ። ለዚህ እዚህ ምድር ላይ መጣ ነው ጊዜያዊ እንደሆነ ታውቃለች በሚገባ በክርስቶስ እጅ በተሰራ በሰማይ ህንፃ እንዳለን በዘላለም ቤት እዛ እንደምንኖር ታውቃለች እቺ ቤተክርስቲያን። በክርስትና ክርስትና ማለት በፈተና ውስጥ ጸንቶ አልፎ ለክብር መብቃት እንደሆነ ታውቃለች ይቺ ቤተክርስቲያን። ስለዚህ ታዲያ ምን አድርጉ ነው የምትሉት? አዎ ይሄ ሰውዬ ከዚህ ቤት ወጥቶ ወደ ፕሮቴስታንቱ ዓለም የሄደበት ምክንያት ምቾት ስለሌለ ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ለስጋዊ ምቾት የለም። አዎ ቤተክርስቲያኑ 24 ሰዓት የጸሎት ሰዓት አላት። አዎ ቤተክርስቲያን ነው 24 ሰዓት የሚነበቡ መጽሐፍቶች አሏት። አዎ ይቺ ቤተክርስቲያን ንጽህት ቅድስት ናት፣ ምቾትን አትፈልግም። ለስጋችን ነፍሳችንም ማስደሰት የዘላለም ህይወት እንድናገኝ ነው የምትፈልገው። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የሚሄዱት ስጋዊ ምቾት ፍለጋ፣ ስጋዊ ድሎት ፍለጋ ነው። ምንም አይነት ስርዓት ስለማያስራቸው እንደፈለጉ መሆን ስለሚፈልጉ ወጥተው ይሄዳሉ። ታዲያ ይሄ ምን ይደንቃቸዋል ኦርቶዶክሳውያን አንድ ሰው ከቤቱ ወጣ፣ ስጋዊ ፍላጎት ስጋዊ ምቾትን ፍለጋ ቢወጣት ታዲያ ይደንቃቸዋል? ይልቅ እኛ ባለንበት ጸንተን እንድንቆይ ከክርስቶስ ፍቅር ከዚች ቤተ ክርስቲያን ህብረት ሊያስወጣን የሚፈልገውን አጋንንት ዞር በል ብለን ልንገፋው ያስፈልጋል። ይህም የምናደርገው በምንድን ነው? በጸሎት። ይህም የምናደርገው በምንድን ነው? ወደ እግዚአብሔር በመመላለስ በመበርታት በመጽናት ፈተና ሲመጣብን በፈተና ውስጥ አልፈን ጸንተን ስናልፍ ነው ሰማያዊ ዘላለማዊ ህይወትን የምናገኘው። እኛ አልጋ በአልጋ የሆነ ክርስትና የለንም። ማኛ አይነት የሰው ሳሙና በህይወት ዘመናዊ አልቻላቅም። አንተ አይደለም ለሰው ልጅ የሰው ልጅ ለእግዚሩ ለሴጣኑ ለመያዝ የማትመች በጣም ልጭልጭ የምትል የሰው ሳሙና ልክ በጣም ከባድ ፍጡር ነው። እና ሳቅክ ላይክ ኦቨር ይሆናል ቢያንስ እዚህ ሶሻል ሚዲያ ላይ ራሱ በምታረገው በትንሹ ሶስት ጊዜ ኦርቶዶክስ ሆናል፣ ከአሁኑ ጋር ሶስት ጊዜ ጴንጥ ይሆናል፣ ሙስሊም ሆናል። እያለቀስክ ስትለምን ነበር። ያው ይቀመጣል፣ እንዳደራ ክፉም ሰራ ደግም ሰራ ከሚባል አባባል አለና፣ በጣም ባኪን ፎርዝ እያደረግክ ነው። እዛ ግድም ሶስት ጊዜ ጌታ መቀበል ማለት ያው ሀትሪክ ነው የሰራ። ሁቱ እኔ ሀትሪክ ማቆቋስ እምነት ላይ እንደመጣ አላቅም ነበር የመቻ ያረዳልሽ እስኪ ያው እንደዚህ ከቤት ቤት ስትዞ ልብ ድካም ድካም እንዳይዘ የእምነት ልብ ድካም ማለት ነው። ቁጭ በላይ አረፍ በላይ ቦታ እንዳይደግም የተባሉ በክርስትና ሕይወት ያሉ ወንድም እናቶች ያሉኝ እና እኔ ክብሩን እሱ ይውሰድ፣ የኔ አይደለም ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ በዚህ ሶሻል ሚዲያ ላይ በማንም ሰው ልትታለሉ ትችላላችሁ፣ ነገር ግን በዚህ ሰውዬ የምትታለሉ ከሆነ ችግሩ ያለው በዚህ ሰውዬ ላይ ሳይሆን በራሳችሁ ላይ ነው። እንዴት ከዚህ በፊት ስንት ጊዜ ሙስሊም የሆነ ስንት ጊዜ ኦርቶዶክስ የሆነ ስንት ጊዜ ጴንጤ የሆነ ስንት ጊዜ አማራ፣ ኦሮሞ፣ ትግሬ ሁሉንም ብሔር ብሔረሰብ ቀያይሮ ተጠቅሞበት ብሩን ሰርቶበት እንደፈለገ የሚሆን ሰውዬ በምን ሂሳብና ስሌት አምናችሁት ነው እንደዚህ የምታሽቃብጦለት? ከመሆን ከሞንጋይ ሰውዬው ገንዘብ ካለ እንኳን ብሔርና ሃይማኖቱን ፆታውን ሁላ የሚቀይር ሰው ነው። ፆታውን ራሱ ያልቀየረው የኢትዮጵያ ሕዝብ ሴንሴቲቭ ስለሆነ ድንጋይ አንስቶ ስለሚወግረው ፈርቶ ነው እንጂ ፆታውን ሁሉ ከስንት ዓመት በፊት የሚቀይር ሰው ነበረ። እንዴት በዚህ ሰው ትታለላላችሁ? እስቲ አሁን ራሱ ፊቱን ይዩት፣ እስቲ አነጋገሩን ይዩት። ምን ያክል እያላገጠ ምን ያክል ጊፍት ሲገባለት አነጋገሩን ከፍ ዝቅ እንደሚያደርግ ሰላም ሱ ሰላም፣ እንዴት ና አላ አልሐምዱላ። እንኳን በሰላም መጣ። እናመሰግናለን። ከመንበርና ቆያችሁ። አንድ ጥያቄ ነበረኝ። እሺ በአኬ ጉዳይ አኬ ጋር ለምን አስገቡ ነው? ለምን የኮስት ጥያቄ ያቀርቡልሃል እና ለምን ላይ ገብታችሁ አትወያዩ? አኬ አኬ አኬ እንዴት አታውቀውም? አክሊል ማንኛው ክርስቲያን ገብቶ ያናገረ ችግር የለም። አይ በኮስት ነው እሱ ያለውና ምናልባት በኮስት መወያ ከቻላችሁ እሱ ለመጠየቅ ነው ማታ ያናግረኝ። ማንኛውም ክርስቲያን ችግር የለውም። እናንተ ተላላቂያት ነው ራሳቸው። ለምን አይሉት? ለምን ይፈራሉ? ፍታችን ለበቁ ነው። እነሱማ በደንብ ጥያቄ ያቀርበዋል ብዙ ጊዜ እና ያው ዝም ስላላችሁ ነው እናንተ። ይዛው ማንኛውም ክርስቲያን። እሺ እናደርሳለን። ኦኬ እሺ። መልዕክት አለሽ? እኔም ጥያቄ አለኝ ማለት ነው። ወደ ጌታ መቀበልክ ጥሩ እንደሆነ ሳለ ግን ለሰራው ኃጢአት በትክክለኛው ወደ እግዚአብሔር ይህን ስተሰርቻለሁ ብለህ ነው ወይ ወደ ኢየሱስ ይሄድከው ወይ ምክንያቱም ልብህን እኔ አላውቅም ልብህ የሚመረምረው የሰማይ አባት ነው ቆይ አንድ አይነት ጸጉር ገባ ጠብቀኝ እና ቤታ በኢየሱስ ፍቅር ደም ይቅር ብዬሻለሁ ብለኸኛል ብለኸኛል እንደዛ ካልክ ግን እስከ ዛሬ ስትሰድበኝ ስም ስትሰጠኝ የነበረው የውሸት እንደሆነ የውሸት እንደሆነ ለዚህ ማህበረሰብ ዝም ብሎ ከልብ ይቅርታ፣ ይቅርታ ብዬሻለሁ በክርስቶስ ደም ማለት ያለብህ ሳይሆን በትክክለኛው ስም ስሰጠኝ የነበረው የውሸት በግፊት ተነሳስተ ነው። ሰይጣኑ ላብ ላይ ሰፍሮ ነው። ጭፍራ ጨፍሮብ ነው። አጋነንቱ ዳቢሎሱ አሯሩጦ ነው ወይንስ ማስረጃ ይዘህ ነው? ቀንዴ ላሰናብትህ ናውጣ። ሁለተኛ ደግሞ የኢየሱስ ፍቅር አሰከረኝ ብሎ ነው ፕሮፋይል። ስለዛ ምን አድርጎ ነው ያሁላ ሰዓት መስደብ? ኦኬ ያለ ነው ስም ስትሰጠኝ የነበረ የውሸት ስም ስትሰጠኝ የነበረው ሰይጣን አሳስቶ ነው ወይንስ እንዴት ነው? እውነተኛውን ነገር ተናገርና ከዛ የእውነት አንተ ወደ እምነት ተለውጣል። ማን ወደ ክርስቶስ ሄዳል። ከዛ በተረፈ ግን ይቅርታን አልቀበለም። ሶሪ አድርሱልኝ፣ እንደ ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶ ዎርባዳል ለራሱ አይጸልይም እንኳን ለኔ። ሰማችሁ? ታለ ዮኒ ማኛ ነው። ዮኒ መጋኛ የሚባለው ሰውየ ደግሞ ሰሞኑን በጣም በጣም ኦቨር አክት እያደረገ ያለው ኦርቶዶክስ ላይ ማለት ነው። ለመሆኑ እስኪ ዮኒ ማኛ ምን አይነት ሰው እንደሆነ እስኪ ደግሞ ይሄን እንግዲህ ደግሞ አሳያችሁ ልመለስ። ከዛ በፊት ግን ይሄን አካውንት ፎሎው ሪፖስት ላይክ እና ሼር ኮፒንግ ያደረጋችሁልኝ አካውንቴ ስለተመታ ማለት ነው። ከአሁኑ ስለዚህ እስከዛ አይም ቢሮ ታኖች ታነስኪ እንመለስ እንቶት ግን አዳል ጦል ይፈጥ ነበር ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትንትል ደግሞ የመለሰኝ ነገር አለ። አላህም ደሊላ ጀነት ራሱ ይደጥቶ አልፈልግም ነው ግልጽ አድርጌ ነው ማለት ኖ ኖ ኖ አይመቸኝም። እነ ማይክል ጃሰል የሉም ነው ብሎ መፍራት አልፈልግም። ክርስቶስ ነዋ አዳኝ፣ ክርስቶስ ነው አማራጭ ይላል መጽሐፉ። የማይለው ነው የማነብላችሁ። የማንም የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ እንግዲህ ከቢዙ በጥቂቱ ዮኒ ማኛ የሚባለው ሰውዬ እምነት በመቀያየር ነው የሚታወቀው። ሰው ልብስ ይቀያይራል አይደለ? እሱ ግን እምነትን በመቀያየር ነው የሚታወቀው። ስለዚህ ዛሬ ደግሞ ኦርቶዶክስ ላይ የተነሳ መስሎት፣ እስከዛሬ በብሔር እያደረገ ነበረ ብዙ ፎሎወርስ እና ብዙ ዳላር የሚያገኘው ማለት ነው። አሁን ደግሞ እምነት ባለፈው ኦርቶዶክስን ደግፎ እስልምና ሲሳደብ ነበረ። አሁን ደግሞ ፕሮቴስታንትን ደግፎ ኦርቶዶክስን እየተሳደበ ነው ያለው። ምክንያቱም ዋናው ነገር መሚ ነው ዮኒ ጋር የሚሰራው ማለት ነው። ግን ኦርቶዶክስ አይደለም ላንተ። ለሀገር እንደምትጸልይ ደግሞ ላሳይህ። አይደለም ላንተ ቀርቶ ማለት ነው። አንተ ግን ደካማ ስለሆንክ የምታደርገውን ስለማታውቅ ነው። ይሄን ቪዲዮ ደግሞ እስኪ ተመልክተን እንመለስ። ዘወትር ፍጹም ሰላምን እግዚአብሔር ይሰጣዘን፣ ስለ ሀገራችን ስለ ኢትዮጵያ እንማልዳለን ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ እያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን የሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ሰጣቸው ዘንድ ማልዳለን እያለ ይቀጥላል እያለ ይቀጥላል። አላለቀም። ረዥም ቪዲዮ ስለሆነ ነው። ራሱን ችሎ ምናልባት ለቅላችሁ ይችላል። ግን ዮኒ ማኛ ለሚባል ሰው ይህንን ቪዲዮ በድጋሚ አደርሱት። አፍን አትክፈት በሉት። ኦርቶዶክስ ላይ የምታደርገውን ዘመቻ አቁም። አይነው ከሆነ ሳምንት በኋላ ደግሞ ተመልሰው ኦርቶዶክስ እንደምትደግፍ እናውቃለን እኮ። ግን ላንተ የሚሰራው ዳላር ብቻ ነው። በቃ ህሊና የሚባል ነገር የለህም። እንደሱ አይነት ሰዎች ደግሞ እረፉ። ኦርቶዶክሳውያን፣ እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ይሄንን ቪዲዮ ለዮኒ ማኛ እያደረሱለት፣ እንዲሁም ደግሞ አካውንቱን ፎሎ እያደረጋችሁ ቪዲዮም ደግሞ ሪፖስት፣ ላይክ እና ሼር ኮፒን በማድረግ እንድትተባበሩ በእግዚአብሔር ፍቅር እጠይቃችኋለሁ። ሰላም በያላችሁበት። በሌላ ቪዲዮ እንገናኛለን። ሰላም